ከአረብ አገር ምላሽ ኢትዮጵያ ላይ ምን አይነት ሀያት ይኖረናል የሚለውን ርዕስ እስኪ ዛሬ እናውራበት። አሰላም አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱላ በጣም ሰላም ነኝ፣ በያላችሁ በሰላማችሁ ምዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንዲሁም ደግሞ ላልደረሳቸው እንዲደርሳቸው ላይክ በማድረግ ቪዲዮውን ስትጀምሩ ዩቱብ በራሱ ሪኮማንድ ያደርጋችኋልና ለሁሉም እንዲደርስ እንግዲህ የበኩላችሁን ተወጥላለሁኝ። መግቢያ ላይ እንደሰማችሁት ከአረብ አገር ምላሽ ምን አይነት ሀያት ይኖረናል ኢትዮጵያ ላይ የሚለው ርዕስ ነው። ዛሬ ደርሳችሁ የመጣችሁ እህቶች በደንብ ትረዱኛላችሁ ብዬ አምናለሁ። ሲቀጥልም ደግሞ የመሄድ ሀሳብ ላላችሁ ሁለት ዓመት ኮንትራታችንን ጨርሰን እንሄዳለን ለምትል እህቶችም ለእናንተም ደግሞ ትምህርት ይሆን ዘንድ እንግዲህ ዛሬ እስኪ እናውራበትና የመሰላችሁን ጨብጣችሁ ያልመሰላችሁ እንዲሁ ተውት ለማለት ወዳለሁ ሲቀጥል እንግዲህ የአረብ ሀገር ሀያት ሁላችን የምናቀው ነው። ፈተና፣ ስቃይ፣ ናፍቆት ብዙ ነገር የተደራረበበት ህይወት ቢሆንም ግን ከዛም ላይ ደግሞ ጥሩ ጎንም አለው። ብዙ ጓደኞችን የምታፈሩበት፣ እውቀት የምትቀስሙበት፣ ጥንካሬን የምታገኙበት ትልቅ ትምህርት ቤት ነው ብዬ አምናለሁ። አረብ ሀገር ትግስት የምትማሩበት እንዲሁም እና ልክ ሀገር ስንገባ ለአንድ ሳምንት አሰቀን እንዲሁም ከዛ በቃ ከሶስት ሳምንት ከአንድ ወር በታች ለሆኑ ጊዜያቶች በናፍቆት በፍቅር እንኖራለን። ያ ማለት ያው ተነፋፍቆ የኖረ ሰው ሲገናኝ እንደሚሆነው ማለት ነው። ቤተሰብ አቅፎ እየሳመ እንደ ብርቅ እንደ ስስት እየታያችሁ ትኖራላችሁ። ወረቤት ዘመድ አዝማዱ ደግሞ ተናናሾቻችሁ ሁሉ አድገው ትልቁ ነው ገርጥተው፣ አንቺም አምሮብሻል ወይ ሆነሽ የለ እንዴ እንዳዲሱ እኮ ነው የፈጠረሽ ምናምን ይቻሉ ይሸነጋግሯችኋል። ከዛ በመቀጠል እንግዲህ ያው እዚህ ሀገር ስትኖሩ ድሪቱ ድሪቶች የምሰበስቡት ነገር አለ፣ እቃ የምትገዙት ነገር አለ፣ ብዙ ነገር አለ። እና ብዙ ነገር ይዛችሁ ትሄዳላችሁ። ያ ነገር ያው ብዙ ጊዜ እንደምንናገረው ኢትዮጵያ ተሄዶ እንደማይለበስ ብዙ ጊዜ መክረናቸዋል። ቢሆንም ግን ዛሬ በደንብ ልንገራችሁ እስኪ። ያ ሻንጣ ይፈታል፣ ያ በርሜል ይፈታል፣ ለሁሉም ይታደላል። ግን ብዙ ሰው የሚያደርገው ለምጣድ መቃገሪያ ለቤት ማጽጃ እንጂ ውጭ ላይ የሚለበስ ዘመናዊ ልብስ አይደለም የሚለብሱት። እናንተ ግን ዘመናዊ ልብስ ነው ብላችሁ ነው የምትገዙት። ከዛ በተረፈ ደግሞ እናንተ ሰብስባችሁ የምትሄዱ ድሪቶ ልክ ኢትዮጵያ ላይ ስትሄዱ አቧራ እየጠረገ መሬት እየጋፈ ያው የዚህ ሀገር ልብስ ረጃጅም ነው የሚታወቅ ነው። እየጋፋችሁ እያቦለላችሁ ስትሄዱ ህይወት እችን ጥርስ መቅላ መጣይ አብዳ መጣይ ብዙ ነገር ትባላላችሁ። ከዛ በተረፈ ደግሞ ገንዘባችሁን ለዛ እየላካችሁ ገንዘባችሁ ከሌለ ደግሞ አይንሽን ላፈር ይወጣል እዛው ቤቱ ውስጥ ማለት ነው። የተዘመዱ ያው ገንዘብ እንዳትጠይቂ ስለሚፈልጉ ድጋሜ ብትሄጂ አይነት ግፊት ይገባሻል። በወሬ ወሬ የተነሳ እንዲህ ብታረጊ፣ እንዲህ ብታረጊ፣ እንዲህ ብታረጊ እንጂ እስካሁን የላክሽው ዝቁም ነገር ላይ ውሏል ብለው እስከማያሳዩሽ ድረስ ማለት ነው። ከዛ በተረፈ ደግሞ ያው በዛ በዚህም ቢሆን ብረሽን ተበልጠሽም ሊሆን ይችላል ላትበይን ትችላለች፣ ብርሽ ሊኖርም ይችላል ግን ደግሞ እዛ ሂደሽ እኔ አላቅም ብቻ ተለይተናቸው ስለኖር ምን ሆን ምን ሆንም አላቅም። ቤተሰብ ራሱ ብዙም አይፈልገን አብረናቸው እንድንኖር የለም። ብዙ ነገር የሚያስፈልገን ነገር ይኖራል ከቤተሰብ የሱሱ ነገር እንዲደረግልን አይፈልጉም። ለምንድ ግን ጥያቄ ነው። በቃ ግን ጠረግዚቱ መጣ የብዷ መጣ የብድ ነው በቃ የምንመስላቸው እዚህ ሀገር ስንኖር ኛ ስንጮሆብን አብረን የምንጮህም ይመስላቸው ደግሞ ብዙ እህቶቻችን ቁም ነገር ለማውራት ወላሂ ጮኸው የሚያወሩ እህቶች አሉ። ያለመደባቸውን የሌለባቸውን ባህሪ እዛ ሲሄዱ ጮኸው የሚያወሩ ሰዎች አሉና እባክሽ፣ ጮ እዛ ህዳ ነቅ ላመጣ ምናምን እስከመባል ድረስ የሚደርስ ነገር አለ። ከዛም አልፎ ደግሞ ያው ገንዘብሽ ተበልጥም ከሆነ ደግሞ ያው ብቻ ማውራት ትለማመጫዋለሽ። ገንዘብሽ እንደነበረ ከሆነ ደግሞ ይዘሽ ይዘሽ የሄድሽውን ልብስ እዛ የሚለብሱት ጋር አንድ ላይ ስታነጻጽሪው የማይገናኝ ሆኖብሻል። ስለዚህ ያመጣሽውን ልብስ ቁጭ አድርገሽ እንደ አዲስ ልብስ መዛት ትጨምራለሽ፣ ኢትዮጵያ ላይ እነሱን ለመምሰል ማለት ነው። በዛ አጋጣሚ ያው እዚህ ሀገር ልብስ አትግዙ ለማለት ፈልጌ ነው። እዛ ሄዳችሁ ማህበረሰቡን ለማመሳሰል ፋሽን እንደ ጓደኞቻችሁ ለመልበስ የተለየ ሰው ሆናችሁ ላለመታየት ልብስ ትገዛላችሁ። ስለዚህ ሁለቶች ከምታወጡ እዚህ ልብስ አትግዙ ለማለት ፈልጌ ነው። ይህ የተናገርኩበት እዛ ሄዳችሁ የምትገዙትን ልብስ ለመመሳሰልም ሆነ እንዲሁም ደግሞ ያው ብዙ ነገር ታውቁታላችሁ። ልዩ ሆናችሁ ላለመታየት ጥርዝናት በግልጽ ጥርዝነታችሁ የሚለየው ባለባበሳችሁ ረጃጅም ልብስ ስለምትለብሱ እንደዛ እስከመባል ድረስ የሚያደርሳችሁ እና ልብስ አትብዙ። በዚህ አጋጣሚ ከዛ በኋላ ያንን ልብስ ትገዛላችሁ። ምን ትላላችሁ? ለቤት የጎደለውን ነገር ታረጋላችሁ። እኔ መዳም ቤት ጽድት ብሎ ስለምታዩት ቤተሰቦቻችሁ ቤት ስትሄዱ የሆነ የሆነ ነገር ስታዩ ለዛ የሆነ ነገር ታደርጋላችሁ። ድግስ ምናምን ነገር በሚደገስ ሰዓት እናንተ ሙሉ ካልደግስ የምትሉት ነገር አለ። ምናም በቃ በዛ አይነት ነገር አለ እና ልክ ድግሱ ሲያልቅ፣ ቤቱ ተፈራርሾ ሲያልቅ፣ ልብሳችሁን ገዛ ስታችሁ ስጨርሱ እጃችሁ ላይ ያለው ወር ያልቃል። ገዛችሁትን የሄዳችሁትን እቃ እንኳ የሚገዛችሁ የለም። እንግዲህ ብዙ እህቶቻችን ከገጠር ነው የመጣችሁት ብዙ ሻንጣችሁ የት እንዳለ የምታውቁት ራሳችሁ ከዚህ ይዛችሁ ትሄዳችሁ። ሻንጣ ምን ጎተራ ውስጥ አልተቀመጠም የሆነ ጣራ ላይ አልተሰቀለም። ማስቀመጫ ፊት ለፊት ላለመታየት ወይም ደግሞ ምን ያደርጋል እዚያ ፊት ለፊት ተብሎ ጓዳ ለጓዳ አልሄድም። ሻንጣችሁ ባዶ ሆኖ ማለት ነው። ይዛችሁ ትሄዳችሁትን ዕቃ ቤት መሰረት ቦታላ ብላችሁ ያስባችሁት እቃ ምገ ልሸጡት ብትሞክሩ እንኳን የሚገዛችሁ

አንዳንድ ነገሮችን በማሳካት የሆነ የሆነ ነገር ለራሶች በማድረግ ጓደኞችን ለመምሰል የምትገዣቸው አገራቶች በእነሱ ተሞልቶ ብርሽ አድርጓል። ዘሽው የሄድሽው ማንኪያ፣ ብረት፣ ድስት፣ ሳህን ምናምን የሚገዛ አታገኝም። በቃ ያለሽ አማራጭ አንዳንድ እህቶች እንደውም ይዘው ወጠው በረንዳ ላይ የወሰዱትን ልብስ ይዛረካሉ። እኔ ሲሸጥላቸው ማያቸው ከስንት ቢጃማ ይሄ ሳውዲ ቢጃማ ለሊት የሚለብስ የለም እሱ ቢጃማና ያዳር ልብስ ምናምን ነገር ይሸጥላቸዋል። ከዛ ውጭ ግን አንድ ቢትጥ የሚገዛቸው ሰው የለም። ምክንያቱም አብሮ ይሄድም ኢትዮጵያ ጋር የዚህ ሀገር ልብስ አንደኛ ሳይዞረ ረጅም ተደርጎ ነው የሚሰራው። ከዛ በመቀጠል ያለሻው አማራጭ ቤተሰብ አይነሽን ላፈር ይልሸዋል። ስታጭ ገረጩ የምታጭ አይመስላቸውም። ምራፍሰሽ ምጠሽ ስታጭ ቤተሰብ አይነሽን ላፈር ስታገቢ ደግሞ ጥርስ ማካደል ተብሎ ስለተጠየቀ ትገቢያለሽ። ባለሽ ጓደኞቹ ጋር ተቀላቅሎ አረብ ሀገር ሄዳለች እኮ ሄዳ ነበር እኮ ሚስት ብሎ ለመናገር ያፍራል። በቃ የሆነ ቦታ የለም አላውቅም፣ ብቻ ሄደሽ የመጣሽ ስለሚመስላችሁ ያፍራሉ። ሁሉም ሰው አንቺ ያፍራል። ለምን አረብ ሀገር መጣሽ? ጎዶሎ ስለመሞላሽ ዝቅ ብለሽ ስለሰራሽ ብዙ ነገር ስላየሽ እና ድጋሜ ስደት እንድትመጪ ትጋበዣለሽ። ከዛ ሁሉ ወጥ በኋላ ማለት ነው። ለማንኛውም እንግዲህ እናንተ የምረጣችሁትን ውሰዱ። ያው አንዳንዴ ከመናገር ወደኋላ አንልም። ነገር ግን የሚመስላችሁን ምክር ብላችሁ ያሰባችሁ ትምህርት ተጠቀሙበት። በተረፈ ወዳችኋለሁ። ያው ድጋሜ ስደት ከመምጣት ፈጣሪ ጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ኖብል ሰብስክራይብ ማድረግ አትችሉ